አንድ ቪዲዮ ለቀቅኩ የነበረ ስለ ዩኒቨርሲቲ ህይወት ስለ ላይፉ ትንሽ የቲፕ የምትሆን ነገር ለግቄላችሁ ነበረ። ይህ ቪዲዮ በተለይ አሁን የኛው ቪዲዮ ማለት ነው ብዙ ልጆችን ይጠቅማቸዋል። በተለይም በዚህ ዓመት ወደ ዩኒቨርሲቲ ገና እየገባችሁ ያላችሁ ልጆችን እንዲሁም ገብታችሁም ደግሞ ውስጥ ያላችሁ ልጆችን በጣም ይመለከታቸዋል። ፍሬሽማንም ሪሚዲያልም ልሆናችሁ እንዲሁም ገና ደግሞ ወደ ዩኒቨርሲቲ ልትገቡ ላላችሁ ልጆች በጣም የሚሆን እና የሚጠቅማቸው የሚጠቅማችሁ ቪዲዮ ነው እና እስቲ ሀሳቤን በደንብ ሰላንዛዛ በአጭሩ ልናንተ ለማቅረብ ልሞክር። በዚህ ሀሳብ በዚህ ቪዲዮ ለማስተላለፍ የፈለኩትን ሀሳብ የእኛ ሀገር ዩኒቨርሲቲ እንደሚታወቀው ነው። ብዙዎቻችሁ ዩኒቨርሲቲ ገብቶ የወጡ ጓደኞች ሊሆኑ ይችላሉ። ወይም ታላቅ ወንድም፣ ታላቅ እህት፣ ዘመድ ላይ አጎት ምናምን ናክስት፣ ብዙ በዙሪያችሁ በእናንተ ቤት በየቤተሰቡ አሁን አይጠፋም፣ ሰው ዩኒቨርሲቲ ገብቶ የወጣ ሰው ይኖራል። በርካታ ናቸው። ብዙ ሰው ማግኘት እንችላለን። ብጠይቋቸው ግን የምሬ ነው አንድ ስፔሻል ነገር ይነግባችኋል ስለ ዩኒቨርሲቲ። እኔ አካብዴ ሰው አይደለውም። አካብዴ ስላችሁ በቃ ዩኒቨርሲቲ መግባት ምናምን ምናምን እንዲህ እንዲያረጋል ዩኒቨርሲቲ ያልገባ ሰው ምናምን እንዲሆናል ምናምን ብዬ ማስብ ሰው አይደለውም። ከገንዘብ ጋርም ከምንም ከሌላም ስኬት ጋርም የዩኒቨርሲቲ ሕይወትን አላገናኘም። ይህን ስራችሁ፣ ያው የኔ ፐርሰናል አመለካከት አለ። ይሄ በዚህ ጊዜ እንደሚታወቀው ኢንተርምስ ኦፍ መኒ ካየን በገንዘብ ልክ የምናስብ ከሆነ ዩኒቨርሲቲ ከገቡ ሰዎች ተምረዋል ናም ከሚባሉ ሰዎች የዩኒቨርሲቲ ላይፍን አይተዋል ከሚባሉ ሰዎች ይልቅ የሆነ የሆነ ስራ የሰሩ ሰዎች የተሻለ ፋይናንሻሊ ኢንዲፔንደንት ናቸው፣ ራሳቸውን የቻሉ ጥሩ የኑሮ ደረጃ የሚባል ነገር ላይ ያሉ ሰዎች ናቸው። ግን እኔ ይቅርታ አድርጉልኝና ምናልባት ቪዲዮ የምታዩ ሰዎች፣ ለእኔ ዩኒቨርሲቲ ከገቡትና ካልገቡት ሰዎች የፈለገ ያለ ስኬት ሊያስተምሩ ይችላሉ። ዩኒቨርሲቲ ገብቶ በአግባቡ ትምህርታቸውን ጨርሶ የወጡ ሰዎችን በጣም አፕሪሼት አረጋለሁ። ይህ ማለት ግን ከማይበት አንግል አንጻር ነው። እኔ ነገሮችን ከማይበት ከምገነዝብበት፣ በኔም ላይፍ ደግሞ ካየኋቸው ኤክስፔሪንስ አንጻር ነው። ምድ አካበድክ ማንም ገብቶ የሚወጣበት አይደል እንደ ዩኒቨርሲቲ ያል። አከብራቸኋል። ምና የምትለው ካላችሁኝ ይቅርታ አድርጉልኝ። እኔ የእናንተን አመለከታላለ። እኔ ዩኒቨርሲቲ ገብቶ ዩኒቨርሲቲ ላይፍን ጨርሶ ያልወጣ ሰው የሆነ ኤክስፔሪንስ ይጎለዋል በህይወቱ የሆነ የሆነ ብቻ ተላቅጠን የማቀ ይህ ማለት ግን አሁን ዩኒቨርሲቲ ያልገባችሁ ልጆች ምናምን ቪዲዮ እያያችሁ ሊሆን ይችላል። ለእናንተ ለእናንተ ይህንን ስሜት ለማስረዳት ትንሽ ይከብደኛል፣ ግን አሁን ለገባችሁ ልጆች ይህን እንደ ኦፖርቹኒቲም እንድታዩ ነው መግባታችሁን። ብዙ አማራሪ ሰው ስለማይ ነው፣ ግን እንደ ኦፖርቹኒቲም ይሁን ዩኒቨርሲቲ መግባት። ብዙ የፈለጋችሁትን ሴሌብሬቲዎችን ጥሩ፣ የተፈለጋችሁትን የምታደንቁትን ሰው ጥሩ፣ የምሬ ነው ዩኒቨርሲቲ የራሱ የሆነ ኢንፍሉዌንስ አለው። በስኬታችሁ ላይ በሕይወታችሁ ላይ በጣም የራሱ የሆነ ተጽዕኖ አለ። እኔ በተለያዩ መንገድ ስኬታማ የሆኑ ሰዎች ሁሉም ሰው በነገራችን ላይ በተመረቀበት የሙያ ዘርፍ ላይ ተሰርቶ እዛ ለዛ ላይ ሰርቶ ስኬታማ የሆነ ደመር እምነት በጣም ብዙ ሰዎች አለ። ለምሳሌ ዩኒቨርሲቲ ላይ ስሪ ናይን ምናምን ወይም ፎር ምናምን በቃ አሪፍ ውጤት ሰርተው ወጥተው በጣም የሚገርሙ ፓስተር የሆኑ ሰዎችን አውቃለሁ። ሰባክ የሆኑ ሰዎችን አውቃለሁ። ቤተክርስቲያን ላይ ኃላፊነት ላይ የገቡ ሰዎችን አውቃለሁ። እሳት የላሱ ነጋዴ የሆነ ሰው አውቃለሁ። ፎር እያለው ደላላ የሆነ ሰው አውቃለሁ። በዛ የተሳካለት ሰው አውቃለሁ። ፎር ምናምን ምናም ሰርቶ ሴልስ ላይ ገብቶ ሽያጭ ባለሙያ የሆኑ ሰዎችን አውቃለሁ። የራሳቸውን ቢዝነስ ጀምሮ የተሳካላቸው ሰዎች አውቃለሁ። ይህ ማለት የተማሩበት ዲፓርትመንት ሳይሆን ዩኒቨርሲቲ ላይ ከምንም በላይ እናንተን ኳሊፋይ የሚያደርገው የምታሳልፉት ጊዜና የላይፍ ስታይላችሁ ነው እናንተን ኳሊፋይ አድርጎ ብቁ አድርጎ ተወዳዳሪ የሚያረጋችው ከሰው አይምሮችሁ እንዲበስል የሚያደርገው የምትማሩ ዲፓርትመንት አይደለም። አንድ ሰው ኢንጂኒሪንግ ልማር ይችላል፣ ቲችንግ ልማር ይችላል፣ ሜዲሲን ልማር ይችላል ምንም ነገር ሊማር ይችላል። ዩኒቨርሲቲ ውስጥ የትኛው ነው አይነት ሶሻል ሆነ ናቹራል ሳይንስ ዲፓርትመንቶችን መርጦ ሊማር ይችላል። ኳሊፋይ የሚያደርገው ግን እናንተን ብቁም የሚያደርገው ማይንዳችሁን ዋው፣ እሱ እውነትም ተምሯል የሚያስብላችሁ የእናንተ ካረቅ እንጂ። አንዳንድ ልጆች አሉ ዚ ዩኒቨርሲቲ ገድሏቸው የሚወጡ ፉዞ፣ ሆነ ምንም ሳያውቁ የሚወጡ ከአካዳሚኩም ሳይሆኑ ከላይፉም ሳይሆኑ የሚወጡ ልጆች አሉ። ዝም ብሎ በቃ በትንሽ ፕሌዠሮች ጊዜያቸውን ኪል አድርገው የሚወጡ ልጆች አሉ። እኔ ግን በጣም ራሳቸውን ደግሞ ዩኒቨርሲቲ ላይ ለመገንባት ራስን ለመገንባት በጣም ምቹ ቦታ ነው። ይህን ስላችሁ ዩኒቨርሲቲ ውስጥ ምን ይኖራችኋል? እኔ ከዚህ በፊትም አንድ ቪዲዮ ላይ ብያለሁ። ሰፊ ጊዜ ይኖራችኋል። ይህንን ጊዜ ራሳችሁን ለመስራት መጠቀም ትችላላችሁ። ራሳችሁን ደግሞ እንደፈለገ ለማበላሸትም ብቁ ጊዜ አላችሁ። ለማበላሸት ስላችሁ፣ ለምሳሌ ዩኒቨርሲቲ ውስጥ በግተራም ይባላል። ዩኒቨርሲቲ ውስጥ ዴስ ቲቪ አለ። ዩኒቨርሲቲ ውስጥ በቃ በጣም ፕሌንቲ ኦፍ አሁን ለምሳሌ ብዙ ወንዶች አሉ። አሁን ዝም ብሎ ከሴቶች ጋር መሆን ሴቶችን ማውራት የሚፈልጉ ወንዶች አሉ። ለእንደዚህ አይነት ወንዶች ምቹ ነው። በጣም ብዙ ሴታል ይደብራታል፣ ምናምን ልታገኛት ምናምን ከፈለግ ችግር የለባት፣ አግኝታ ታወራለች። ሁሉም እያልኩ አደለም፣ አንዳንዶች አሉ። በቃ ማውራት ምናምን መጫወት ኖርማል ይሆንላቸው ከእነሱ ጋር ሻሽካካ ይውላል። አንዳንዱ ጊዜውን ኪል አድርጎ ይውላል። አንዳንዷም እንደ ለሴትም ለወንድም ስለሚሰራ ሰው ካላገኙ የሚያማቸው ልጆች አሉ። ዶርም ዶርም ትንሽ ደቂቃ ከተቀመጡ ሀያ ደቂቃ ምናምን ዶርም ከተቀመጡ በቃ ራስ ምታት ምናም የሚጀምራቸው ልጆች አሉ። ግን አንዳንዶቹ ደግሞ ዶርም ላይ ህይወታቸውን የሚሰሩ ልጆች አሉ። የምሬ ነው። በብዙ ነገር በስፕሪቹዋልም ሆነ በፋይናንሻሊም ራሳቸውን በቃ ራሳቸው ላይ የሚታይ ለውጥ ማምጣት ጀምሮ ስ የሚመረቁ ልጆች እንደዚህ አይነት ልጆች እውነትም ተሳክቶላቸው ግን ዝም ብሎ ጊዜያቸውን ኪል አርጎ ለወጡ ልጆች አልሰራም። ምንም ቫሉ ለስ ነው ምንም በቃ ወርዝ ለስ ነው። እዛ ጊዜያችሁን አራት ዓመት ማቃጠል ነው የሚሆነው አምስት ዓመት አራት ዓመት ማቃጠል ነው የሚሆነው። ግን በየቀኑ ራሳችሁ ላይ የምትሰሩ ከሆነ እኔ ምን ማለት ነው ይህን ነገር እስኪ በደንብ ሞር ፕሪሳይስ ለማድረግ ልሞክር። ለምሳሌ አንድ ሰው ዩኒቨርሲቲ ገባ ከዛ በኋላ የሆነ ዲፓርትመንት ገባ ጆይን አረገ። እዛ ዲፓርትመንት ላይ ጥሩ ስራ ስራ፣ ጥሩ ውጤት ሰራ፣ ከዛ ተመረቀ። ይሄ አይደለም እኔ እያወራ ያለሁት ስለ ዩኒቨርሲቲ። ይሄ ብዙዎች የሚያልፉበት መንገድ ነው። በቃ ብዙ ሰው ይገባል፣ ዲፓርትመንት ይመርጣል፣ አነሳም በዛም የቻለውን ውጤት ሰርቶ ይወጣል። ይሄ ሳይሆን ስኬታማ ሰዎች በጣም እኔ የማደንቃቸው ሰዎች ዩኒቨርሲቲ ላይ ያለውን ጊዜ የጊዜ ነፃነትን ወደሚታይ ስኪል ቀይረውታል። ለምሳሌ አሁን ብዙዎቻችን እናውቀዋለን ብዬ አስባለሁ። ዩቲዩብ ይሰራል። ላይክ እንደኔ እኛ ከሱ በኋላም ጀምረናል እንጂ በጣም ጎበዝ ልጅ ነው። ዮናስ መዋን ካወቃችሁ ሜይ ቢ በጣም ይሰራል ዩቲዩብ ምናምን እና ጥሩ ኮንቴንት ክሬሽን ሌሎችም ዌብሳይቶችን ምናን ቢልድ ያደርጋል። ይህ ልጅ የጀመረው ዩኒቨርሲቲ ላይ ነው። ዩኒቨርሲቲ ላይ ያለውን ጊዜ በአግባቡ ተጠቅሟል። የምሬ ነው የምላችሁ፣ በጣም ተጠቅሟል። ዩኒቨርሲቲ ላይ እያለ ነው ለ የብዙ ሰው ምንጩ ማለት ነው። ልነግራችሁ የፈለኩት ማይክንም ካወቃችሁ፣ ግቢ እያለ ነው አብዛኛው ነገር ቢልድ ያደረገው። ኮሜዲያን ቶማስን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ኮሜዲያን ቶማስ የመጀመሪያውን ቀልዶች ምናምን መናገር የጀመረው ለዶርም ልጆች ጀምሬ ነው። ዶርም ውስጥ ምናምን ያሳደገው ቢልድ ያደረገው ነገር አነሰም በዛም ዩኒቨርሲቲ ላይ የጀመራችሁት ነገር የመዝለቅ እንትን አለ። ካፕሎችን አይታችሁ ከሆነ እንዳንድ ጥንዶችን አይታችሁ ከሆነ ኢቭን ሪሌሽንሺፕ የጀመሩት ዩኒቨርሲቲ ውስጥ ነው። ህይወታቸውን በጣም ማቹር መብሰል የጀመሩት ግቢ ውስጥ ነው። ይሄ ማለት ግን ሁሉም ሰው ሪሌሽንሺፕ ዩኒቨርሲቲ ውስጥ ይጀምር ምናምን እያልኩ አይደለም። ይሄን ነገር ብዙም ሰፖርት አላደረገም። ማኔጅ ማድረግ ከቻለ ከቻለች ትምህርቱን፣ የኑሮን ሁኔታ፣ የግቢውን ቻሌንጅ፣ ከዛ በዛ ላይ ደግሞ የፍቅር ግንኙነትን ሰው አንድል ማድረግ እችላለሁ ማኔጅ ማድረግ እችላለሁ አይከብደኝም የሚል ከሆነ ግን ደግሞ ሆነ ገና የልጅ አስተሳሰብ እያላቸው ዝም ብሎ ፍቅረኛ መያዝ አለብኝ ብሎ ስለሚያስብ ብቻ አንድ ሰው ከያዘም ጥሩ አይደለም። ይህንም በሆነ ቪዲዮ ላይ ተናግር ያለው እና ሪሌሽንሺፕ ምናምን ሰው ፈጣሪ እህሉን ግቢ እያዘጋጀለት ከሆነ አይቀርለትም እዛው መተዋወቁና እዛው ከዛ ሰው ጋር መቀጠሉ ግንኙነት መጀመሩ አይቀርም። ግን ደግሞ ሌላ ከሆነ የፈጣሪ እቅድ ሌላ ከሆነ ደግሞ ብትለፉ ዩኒቨርሲቲ ውስጥ ምንም እንደዚህ ፍቅረኛ ምናም ብትይዙ ሚቀር ነው የሚሆነው እና ጊዜያችሁን በደንብ በማይሻማ መልኩ በማይሻማ መልኩ ስላችሁ በደንብ ነገሮችን ማየት ምችሉ መሆን አለባችሁ። ፕሪዲክት ማድረግ ምችሉ፣ ይሄ ነገር ይዘልቃሉ፣ ምንድነው ቀልድ ነው፣ ምንድነው ጨዋታ ነው፣ ሞድ መያዝ ነው ኦይ ዝም ብሎ ለጊዜያዊ ፍላጎት ነው የሚለውን ነገር አጣርታችሁ በራሳችሁን ጠይቃችሁ ብትጀምሩ ብታስቡበት አሪፍ ነው። ምክንያቱም አንደኛ ይጎዳችሁ፣ አካዳሚክ ነገራችሁን ይጎዳችሁ፣ ስፕሪቹዋሊ ሊጎዳችሁ ይችላል ምናምን እና ስለዛ፣ አልግባበትና የተሳካላቸው ሰዎች አብዛኞቻቸው መሰረት የጣሉት ዩኒቨርሲቲ ውስጥ ነው። እኔም ምንድነው የምላችሁ፣ ሪሚዲያል የምትገቡ ፍሬሽ፣ ማንም ብቻ ዩኒቨርሲቲ ውስጥ እየገባችሁ ያላችሁ ልጆች በተቻለ መጠን ጊዜያችሁን በሚታይ ነገር ሊጠቅማችሁ ነገ ነገን አስብኩ። ነገ ያው እዚህ ምድር ላይ ስንኖር ዛሬ ነው። እና የነገን አቅ ሁላችንም ሁላችንም ግን ደግሞ እንደ ሰው ነገን ማቀድ፣ ነገን ማሰብ፣ ነገን ማለም ደግሞ ክፉ ነገር አይደለም። ክፉ ነገር አይደለም። በተስፋ ነው የሚኖረው የፈጣሪ ተስፋ ነው። ነገ ያልፍልኛል፣ ነገ ይሳካልኛል፣ ነገ እንደምለፋበት ነገር ፍሬ ያፈራል እያለ ነው ሁላችንም በየመስመራችን የምንቀሳቀሰው እና እናንተም ነገ የሚባል ነገር አላችሁ። ነገያችሁ ላይ በደማቅ ብዕር መልካም ነገር ጻፉ እንጂ አትጨቅጭቁበት፣ አታበላሹት። ጊዜን ወስድ በማድረግ ባላስፈላጊ ነገር ጊዜያችሁን አትክደሉ። ጊዜን በአግባቡ ተጠቀሙ እላቸዋለሁ። ዩኒቨርሲቲ ላይ መሰረት ጣሉ። ታሌንት ካላችሁ ለምሳሌ አንድ ሰው ድምፃዊ የመሆን ህልም ካለው ቮካል ለመስራት በጣም ሰፊ ጊዜና ነው ምቹ ቦታ አለ፣ ዩኒቨርሲቲ ውስጥ የምሬ ነው። ስፔሶችን መጠቀም ይችላል። ወደ ጫክ ሁሉም ዩኒቨርሲቲ ሜዳ ይኖረዋል፣ ምናምን ጫካ ይኖረዋል። የምሬ ነው፣ ሰፊ ነው ግቢው። መጫወት ትችላላችሁ። ቮካል መስራት፣ ኤክሰርሳይዝ ማድረግ ትችላላችሁ። ሙዚቃ ላይ ምናምን ፕሮዲሰር ሆናለሁ ብሎ የሚያስብ ሰው በስልኩም ቢሆን ፒያኖ እየጫነ ጊዜ ወስዶ በቃ መለማመድ ይችላል። ኢቨን መማርም ደግሞ ከጎን ብር ካለው ምናምን ከግል ከከተማ ላይ እየወጣ መማር ይችላል። ኤቭሪቲንግ በቃ የሚያስፈልጋችሁ ነገር ላይ ከጎን የሆነ ነገር እየተማራችሁ ተሰጥቷችሁ ላይ ፎከስ አድርጋችሁ ብጨርሱ ተጠቃሚ ትሆናላችሁ። ለስኬታችሁ ያግዛችሁ አደላችሁ አለው። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ይህን ቻናል እንዳያጠቀላቀላችሁ ልጆች እንግዲህ ምን እንደምናደርጋችሁ አላውቅም። የሆነ ጊዜ መቀላቀላችሁ ግን አይቀርም። ብቻ ላይክ አድርጉን፣ ሰብስክራይብ አድርጉን። መልካም ጊዜ ላችሁ